ሰላም፣ ሰላም፣ ሰላም፣ ሰላም ውድና የተከበራችሁ የኛ ተወዳጅ ፋሚሊዎች የኛ እንቁና እኔ ምን ልበላችሁ እንግዲህ የኛ ተወዳጅ ፋሚሊዎች እንዴት ቆያችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኛን የምትመለከቱ በዓለም ዳር ያላችሁ ሁላችሁ ሰላማችሁ በያላችሁበት ብዝት ይበል እያልኩኝ እንግዲህ ዛሬ አዲስ ምዕራፍ እንግዲህ በአዲስ መልክ ተጀምረዋል። እንግዲህ አዲስ አለ ሁሉም ነገር ወደኋላ ስተን ያለፉትን ነገሮች በሙሉ ረስተን ነገሮችን በአዲስ መልክ ለመጀመር እንግዲህ ሀ ብለን ዛሬ ተነስተና ማለት ነው። እንግዲህ በብዙ ነገር አብራችሁን የነበራችሁ እኔና እሷ በመታረቃችን በጣም ደስ ያላችሁ በጣም እኔም ስትደግፉኝ ከጎን የነበራችሁ በጣም ብዙ ወዴሶች ያላችሁ እና እናንተን መጀመሪያ ከልብ አድርጌ ያመሰግናለሁ። በጣም ብዙ ነገሮች አልፈዋል። እኔም ሶስት ዓመት ከምናምን የለፋበት ፍቅር መሀል ላይ ድንገት በተፈጠረ ነገር ነው ያ ሁሉ ነገር እየተፈጠረ የነበረው እና እኔና እሷ እስከ መለያየት ድረስ ሊያደርሰን የነበረው ማለት ነው እና አቤ በዚህ አጋጣሚ ላመሰግነው ፈልጋለሁ። ያው የራሱም ላይፍ ጥሩ ነገር ላይ ባይሆን ባይሆንም የኔን የራሱን ላይፍ መስዋዕት አድርጎ ግን እኔ ጋር ያለውን ነገር ከካሜራ ጀርባም በጣም ብዙ ጥረት አድርጎ ነበረ። በካሜራም ደግሞ እንዳያችሁት እንደናንተ የመጨረሻውን ግዳጅ ተወጥቶ ነበረ ማለት ነው። እኔና እሷ ወደ ሰላማችን ወደነበረው ፍቅራችን እንድንመለስ አግዞናል የተወሰነ ሁለታችንም ጋር ስሜቱ ስላለ ነው። በእርግጥ ልንታረቁ የማን ሌል ሊኖር የቻልነው ከዛ በተረፈ ግን እሱም የቻለውን ጥረት አድርጓል እና የእሱንም የሚወት ልክ እንደኛ ፈጣሪ ሰላሙን እንዲመልስለት መኛለው። ስላረገልኝም ነገርም አመሰግነዋለሁ። እንግዲህ ከዛ በተረፈ እናንተንም በጣም አመስገን ፈልጋሉ። አብራችሁኝ የነበራችሁ እንግዲህ ፋሚሊዎች ዛሬ እንደምታዩት ቺን የመሰለች ሸበላ ይሆን ምምን ልበላችሁ እሷን የመሰለች አበባ ይዤ መጥቻለሁና እሰጣታለሁ። ያው ብዙ ጊዜ ሰጥቻት አውቃለሁ፣ አበባም ስለምትወድ ነው። ዛሬ ያው ከተገናኘንና አብረን ረጅም ጊዜ አብረን በጣም ብቻ እኔና እሷ ሳንጣላ በፊት አብዛኛውን ጊዜያችን አብረን ነው የምናሳልፈው። በቃ የሆነ አላ ቤት ለመኝታ ብቻ ነበር፣ ምን ለያየው ቤት ስትሄድ ምናምን እንጂ፣ ቀኑ ሙሉ አብረን ነበር ብዙ ጊዜ የምንውለውና ብዙ ሰው ራሱ እናንተ አትሰለቻችሁም እንዴ ምንድነው እናሃል ምናምን ብሎ በጣም ብዙ የሚያወራ ሰው ነበር እና ያው በዛም ፍቅር ቅናት ሊሆን ይችላል ሴጣንም ያንን ፍቅር አይቶ ሊሆን ይችላል እንደዚህ አይነት መሰናክል ያዘጋጀው እና ከዛ አንጻር እንግዲህ ከተገናኘ ና አብረን እንደዚህ አይነት ጊዜ ካሳለፍን ትንሽ ሰንበት በጥ ስላለ ስለቆየን ከአንድ ወር እስከ ሁለት ወር ምናምን መሃል ላይ በተፈጠረው ጋፕ ማለት ነው አብዛኞቻችሁ እንዳያችሁት እና ዛሬ ደውዬ ላታለሁ፣ ትመጣለች ቺን አበባም ለእሷን ያመጣውላት። እስቲ አልተን ስለነበረው ነገር እሷም ምን ያህል ምን አይነት ስሜት እንደነበረች መጠየቅ ፈልጋለሁ። እኔም ምን አይነት ጊዜ ሳሳለፍ እንደነበረ ለእሷ መናገር ፈልጋለሁ። አላ ብቻ መሀል ላይ የተፈጠሩት ጋፖች ምንም እንደማይታወቅ ከማለፍ ነገሮችን ግልጽ ማድረግ እና ከዚህ በኋላ እምነት ላይም መስራት እንዳለብን ማውራት አለብኝ ብዬ ስላሰብኩኝ ነው የመጣወትወት አብዛኛውን ነገር አድርገነዋል፣ ከካሜራ ጀርባ ከዚህ በፊትም አብሮ የነበረ ነገር ስለሆነ ማደሱ አይከብድም ብዬ ስላሰብኩኝ ነው። እና አብራችሁን ቆዩ፣ እንጠብቃት። ቁንጂና ራሱ ነው ውበት ነፍሲ ጣሪያ የውበት ማሰሪያ በሰፈር ሁሉም የሚያማምር ሞልቶ ውበትሽ እንዳርማ የሚታየው

አለሽ ነው አለ ለወዲንሶቼ እየነገርኳቸው ነበር፣ አቤሪ እያመሰገንኩት ነበር። ሰላም ድናይ የተከበራችሁ የኛ ቤተሰቡት ሰውት እንዴት ናችሁ? እኔ ደህና ነኝ፣ እንደምታዩት በአበባ ተቀብሎኛል። አዎ ያው ከተገናኘ እሾካለው እና ቀስ ብለሽ ያጂያ በትክክል የምር በስነ ስርዓት ያጂኒ ተዘጋጅቼ ምናምን ሰጥሽ ነበር ሀሳቤ ከኋላ መተሽ ወሰድሽ እንጂ ስሚ አልተሳካለትም። እና ደግሞ አንቺን ልጠይቅሽ ነበር አንዳንድ ነገር ለመንደኛው መጠየቅሽ። ምን መሰለሽ ያው እኔና አንቺ በጣም ረጅም ጊዜ አሳልፈናል፣ አደለ? ስለዚህ ካሳለፍነው ረጅም ጊዜ በላይ መሀል ላይ ደግሞ ጋፕ ተፈጥሯል፣ የሚያስጠላ ጋፕ ማለት ነው። መድኃኒዓለም ፈቅዶ ሰላማችን ተማርሰዋል ግን በዛን ሰዓት ምን ስታደርጊ ነበር? ምን አይነት ስሜት ውስጥ ነበር? አይወራም። ስሟ የመጀመሪያ ጥያቄ ማለት ነው። እሺ እና በልሽ ይልኛል። አይወራም ማለት ናፍቀሽኛል። እንድ ድሮ ታውቂያለሽ። በጣም ረጅም ሰዓት አብረን ነበር የምናሳልፈው በየቀኑ በቃ አይደለ? አብረን ነበር ምንውላ እስከሚገርመው ድረስ ማለት ነው። በቃ ሲመሽ ሲመሽ ነበር የምንለያየው እና እንደዛ ከለመዳችሁ ሰው ጋር በአንድ ጊዜ በነገራችን ላይ እኛ ሰዎች ስንጣላ የማንተዋወቅ ሰዎች ነው የምንሆነው፣ የነበረን ነገሮች ይጠፋል። ልቀቄ እኔ ነው አሁን ተሰጥቶኛል። እሾካለው ልዛ ነው ደግሞ ላውራበት፣ አታቋርጥ። እና እኛ ሰዎች ስንጣላ የማንተዋወቅ ሰው ነው የምንሆነው። በቃ የመጥፎነት ጥግ ነው የምንደርሰው ማለት ነው። ተጣላን ተጣላን ነው ሁላችንም ማለት ነው። በጣም የሚጎደል ሰውም ሲጣላ ደግሞ እንደዛው ይለያያል። በጣም የሚጎደል ሰው ሲጣላ በጣም ሊመር ይችላል፣ ነገር ሊከር ይችላል። አይ የነበርንበት ሁኔታ ሲጀመር በቃ አለ አይደለ፣ በጣም የሚያስጠላ ነበረ። አልፏል። ዋና ማለፉ ነው። ግን የዛን ታይም ላይ እኔ እንጃ ድብርቱ ጨንቀቱ፣ ራ ይወራብቻ ፋሚሊ ስለነበረ ቀሎልኛል እንጂ ዋና ማለፍ ነው፣ አልፏለሁ። እኔ ስራ መስራት አስጠልቶ በየቀኑ መነጫነች፣ ካገኘሁት ጋር መጣላት፣ መስበሸዋል። መድኃኒዓለም አንቺን ስለሰጠኝ አመሰግናለሁ። ሲወድ እምነት ወሳኝነት እንዳለው አውርቼ ነበር ለሶስት ቪዲዮ ላይ አይደለ? ስለዚህ ከዚህ በኋላ እኔና አንቺ ማር ያለው ግንኙነት ተለቅ ያለ ምን ያስፈልገዋል? ያው ፍቅር ሁል ጊዜ እምነት ሲኖር ነው አይደል? አዎ ግድ ነው። በዛ ነው እምነት የሚባለውን ነገር በደንብ እንድታቂና እንጃ ብቻ እኔ ላንቺ አንቺን ከማምኖ በላይ ማን ነው? ራሴን ከማምኖ በላይ አንቺን እንደማምንሽ አንቺም ደግሞ ያው እንደዚህ እንደዛ ባይሆንም እምነት ግን ይሬ ይሮሽ ይገባል ብዬሽ ነው የማስበው። አምናህ አለኩም ማላምንክ ነው እንደ ይመስለ ስለማምንክ ነው አብሬህም ያለሁት ግን የነበሩት ነገሮች ናቸው። በሰዓቱ እንደዛ እንዲሆን ያደረጉት ማለት የሰው ልጅ ላይ እምነት እንድታጣ የሚያደርግ የነበረው ነገር ነው። ያ ማለት ደግሞ አንተ ላይ እምነት የለኝም ማለት አይደለም። አሁን አብሬ ካሉንም ነበር አይደለም፣ እምነት ባይኖረኝ ና ባላምን ስለዚህ አምንሃለሁ። እኔም አምንሻለሁ። ደስ አለሽ? እንዲህ በጣም

ያምራል። ኧረ አበባ አይሳማም እንደ አንቺ አበባ ነች። እሺ፣ አንቺ ነሽ ምን ሳሚው። አበባ አይሳማም ስላልሽኝ እኮ አልስመው፣ ይሸታል ነው። እሺ፣ መሀላችን በተፈጠረው ግንኙነት፣ ስሚ፣ ሰሞኑን በተፈጠረው ነገር ምንድን ነው የተማርሽው? እንዲሁም ለአንተም ለቤተሰቦቻችንም መናገር የምፈልገው ነገር ቢኖር የትኛውም ሰው ህይወት ብሎ ከጀመረ በኋላ ሶስተኛ ሰው ፈጽሞ መግባት የለበትም። ቢገባ ራሱ እናንተ ህይወት ላይ ለውጥ ሊያመጣ አይገባም። ልክ እንደኛ ማለት ነው። ማለት ያ ሰው መጥቶ ያላችሁን ሪሌሽን እስከ ማቋረጥ ይቅርና የነበራችሁን ነገር የነበራችሁን ነገር መቀየር ራሱ የለበትም። በቃ ላ የትኛውም ሰው እናንተ በሰጣችሁት ቦታ ልክ ነው ህይወታችሁ ውስጥ መጥቶ ነገር ማድረግ የሚችለው እና ሶስተኛ ሰው አታስገቡ። በእርግጥ እኛንም ሶስተኛ ሰውን ያስታረቀን፣ ግን ደግሞ አላ አይደለ እንደ ሁኔታው የፈለገ ነገር ቢሆን ሶስተኛ ሰው አስፈላጊ ነው ብዬ አላስብም። አላ አይደለ አንዳንዴ ሊጠቅም ይችላል ልክ እኛን አቤኔ እንዳስታረቀን ማለት ነው። እና እምላችሁ ነገር ቢኖር ለአንተም እምል ነገር ቢኖር ለሰዎች ቦታ ስሰጥ ገደብ ይኖርክ፣ በቃ አላደለ አይደለ፣ የትኛውም ሰው አንተን አይቶ ነው የሆነ ርቀት ራሱ የሚጓዘው። ትላንትና ላይ የመጡት ሰዎች በአንተ በኩል ቢሆንም አንተ በሰጣቸው ቦታ አንተ በሰጣቸው ነገሮች ቢሆንም ይህ ሁሉ ነገር የተፈጠረው፣ ድጋሚ ነገር እንዳይፈጠር ሶስተኛ ሰው ወደ ህይወትህ አታስገባ። ብታስገባ ራሱ ገደብ ይኖር ለየትኛውም ሰው። ምክንያቱም አንተ ጥሩ ነገር እንደምታስብለት ያ ሰው ጥሩ ነገር አያስብልህም። ሰው ለሰው አይተኛም በዚህ ሰዓት አይደለም። አዎ በጣም ብዙ ግንኙነትን ለማቀርሸት በቃ የሆነ ስትታይ ስትወጪ ስትገቢ ሳቅሽን ደስታሽን የማይፈልግ ይኖራል በጣም ብዙ ሰው። እና ሶስተኛ ሰው ሲገባ ደግሞ ከንደዛ አይነት ሰው ጋር ተልኮ ሊኖረው ይችላል ባለፈውም የተፈጠሩት ነገሮች ያው ከዛ ከዛ አንጻር ናቸው። በእርግጥ አሁን እነሱን አንስቶ እዚጋ ማውራቱ ተገቢ ላይሆን ይችላል፣ ግን ደግሞ ልንማርበት ስለሚገባ ካለፈው ነገር የትኛውም ሰው መማር ሳይሆን መማር እንዳለበት አብዛኞቻችሁ ታውቃላችሁ። ያው ተማርን ውብ ምናምን ምንም ስለማናመጣ ግን ደግሞ ለተፈጠረው ነገር በደንብ አውርቶና አውርዶ ትምህርት መውሰዱ ይጠቅማል ብዬ ስላሰብኩኝ ነው ምን ተማርሽ ያልኳት። ምክንያቱም ሶስተኛ ሰው በየትኛውም መልኩ በየትኛውም ሰው መልኩ አይደለም የፍቅር ግንኙነት ውስጥ፣ ሌላም ሌላም ጸብ ውስጥ ሶስተኛ ሰው ነገሩን የማባባስ አቅም እንዳለ ሁሉ ማነው የማስታረቅ አቅም እንዳለ ሁሉ ነገሩን በጣም የማፋፋም አድቫንቴጁ በጣም ከፍተኛ ነውና ሶስተኛ ሰው የሚጠቅምበትም ቫሉ ያለው ሞር ደግሞ በጣም የሚጎዳበትም ቫሉ ያለው። ስለዚህ አገባባቸውን እንዳመጣታቸው መመለስ ወይም አገባባቸውን ካላሳምሩ እኛ እነሱን መስማት ወይም እነሱን ሀሳብ መቀበል እንትናችን መቀነስ እንዳለብን ነው እና በተለይ በተለይ ፍቅር ግንኙነት ውስጥ ሶስተኛ ሰው አያስፈልግም። እምነትም እንደዛው ደግሞ በጣም ትልቁ ሚና ሊይዝ የሚችል ነገር ነው አይደለም። ያው ስለዚህ ሰዎቼ እኛም ምን ትማራላችሁ? ያው እኔ እየተማርኩት ነገር ነው እና እናንተም ከዚህ የሆነ ነገር ትወስዳላችሁ ብዬ ስላሰብኩኝ ነው ዛሬ ለእናንተ የመጣሁት። አንዳንድ የሚዲያ የፍቅር ግኝቶችም አሉ ሌሎች እና አለ በቃ በትንሽ ነገር ይደረበሻል፣ እዛ በትልልቅ እስከ ትልልቅ ጸብ ድረስ ይደርሳል። ቤተሰብ ጋር እስከ መድረስ ለቤተሰብም የማይመለስ እስኪሆን ድረስ ምናምን ይሄዳል። በጣም ረጅም ጸብ ውስጥ ይገባሉ እና አስፈላጊ አይደለም። በቃ የፍቅር ግንኙነት የፍቅር እስከ ሪጅ ድረስ ተደርሶ እንዴት ነው ነገሮችን በዚህ ልክ ማስተዋል ማሰብ የሚቻሉ ምናምን የሚለው ነገር አለ እና ምን ለማለት ትፈልጌ ነው ነገሮች ሦስተኛ ወገን በቃ የትዳር ግንኙነት ወይም የፍቅር ግንኙነት መሀል ላይ ከሁለታችን ውጭ ሌላ ሰው አብሮን ሊያወራ ወይም ለሁለታችን ችግር ከሁለታችን ውጭ ሌላ ሰው ገብቶ ማብራሪያ ሊሰጥ እንደማይገባ እኔ ተማርኩት። በቃ መፍትሄ የማስታረቅ አሳብ ይዞ ከመጣ ስቶኬ ነገሮችን በሚገባ ተቀብለን ማስተናገድ ትሞክሪያለሽ፣ ግን ሳት ላይ ጭር ከሆነ ግን እዛው ገለል በማለት ይቀላላል። ከዛ አንጻር ለአንተም እኔ ለእኔም አንተ እንጂ እኔ ሌላ ሰው አልፈልግም ከዚህ በኋላ ከባሰ ቤተሰብ ይሻላል፣ ከሶስተኛ ሰው የእውነት በቃ አላለለ ቢያንስ ገበናችሁ መንገድ ላይ ያወጡት አይዘረግፍም። እና ከዛን አንጻር ይሰው ልጅ ሰውን የሚያድነው ሰው ነው፣ ከፈጣሪ በታች አይደለ? ሰውንም የሚገድለው ሰው ነው። ገደልም የሚከታችው ሰው ነው። ሰዎችን አምኖ ስንት ነገር የሆነ ሰው አለ አይደለ? እንደዛውም ለሰው መድሃኒቱም በሽታውም ሰው ነው። እና በቃ ለሰው ልጅ የምንሰጠውን ቦታ መገደብም እንትን ማለትም የምንችለው እኛ ነን። ሲቀጥል ደግሞ በቃ አያስፈልግም ምንም ነገር፣ በመጠኑ ሲሆን ጥሩ ነው። እና ሰውየው ስርዓት ይኖር፣ ከዚህ በኋላ ሰዎችን ስቀርበም ወደ አንተም ስታቀርብ ተቆጡልኝ፣ ተቆጡልኝ። እኔ ስነ ስርዓት አለኝ የምሬኝ ነው። እኔ ማንም በቃ እሱ ጋር ደርሶ እኔና እሱ መሀል አደለም ለውጥ ላይ ሊያመጡ ይቅሩና እሱ ጋር እንዲደርሶ አልፈልግም። ምክንያቱም እኔ በሰጧቸው ቦታ ነው እኔ በሰጧቸው በቃ ፊትን አይተው ነው ምንም ነገር የሚያደርጉት። እና ከዛን አንጻር እኔ አንተ ጋርም እንዲደርሱ አልፈልግም። አደለም እኔ እናንተ ህይወት ላይ ለውጥ ላይ ያመጡ ይቅርና ትላንትና ምን እናንተ ነበርን፣ ዛሬ መሄዳችን፣ ነገም ከነገ ወዲያ ግን ልጆቻችን ይኖራሉ ወደፊት መሀላችንማ እነሱ ግዴታ ነው። እና ከዛን አንጻር የሰው ልጅ አያስፈልግምም ያስፈልጋልም፣ ግን ያው ገደብ ይኖራችሁ ሰዎችን ስቀርቡ፣ ከኛ ተማርን፣ ከኛ ማለል ትምህርት ምርቶች ነው። እናንተም አንዳንድ የሚዲያ የፍቅር ግኘቶችም አሉ ለእነሱም አጫጭር ትምህርት ከሆነ ብዬ ነው የተናገር ነው። እኛ እንግዲህ ፋሚሊዎቼ ከኛ በደንብ ተምራችኋል ብዬ ተስፋ አደርጋለሁ። አጭሪት እኔ ድምፅ ይሰንልኝ አበባ ብቻ ሰጥቶኝ ዝም አለለው። ዝፈንልኝ ድምጹ ያምራል በነገራችን ላይ እና እንደውም በአበባው ነው፣ በቃ ምዛት ነው። ቶሎ በል፣ እሺ አህመድ ድምፅ ታውቂያለሽ? አህመድ ድምፅ ቢባል ዘፈን ታውቂያለሽ? አላውቅም። ዝፈንልኝ። ባይሆን አሁን አታረሳሳይም። እንዳልጠራ ሚለው ያምርብኝ። አልብዬ ጽጌሬ ዳልኩ አበባስ መስዬ ከፍጥረት ታያግልሽ ፍኪልኛ የኔ በርሃን የኔ መብራት ነይልኛ፣ የኔ ጸዳል የኔ ኩራት፣ መሸት ሲል ጨንቀኛል አልፍራለሁ፣ ስትኖርልኝ ደስ ይለኛል ልደፍራለሁ። ፍኪልኛ የኔ በርሃን! የኔ መብራት ነይልኛ የኔ ጸዳል የኔ ኩራት መሸት ሲል ይጨንቀኛል ልፈራለሁ ስትኖሪልኝ ደስ ይለኛል ልደፍራለሁ። አልነጋ ሲል ጥፍ ሲሆን ሲረዝም ሌሊቱ አልነጋ ሲል ሲወሳሰብ ፍቅር ስሌቱ አንቺ ኮነሽ በዚህ ሰዓት መድኃኒቱ አስተማማኝ የደስታዬ